ጤና ይስጥልን የአሻም ተመልካች ቤተሰቦች፣ እንደምን አምሽታችኋል? የመስከረም 23 ተ አር የአሻም ዘገባዎች የሚስተናገዱበት ሰዓት ላይ ደርሰናል። በያላችሁበት ለምትሰጡን የከበረ ጊዜ እናመሰግናችኋለን። የቢዝነስና ምጣኔ ሀብታዊ እንደዚሁም ደግሞ የስፖርት ዘገባዎችን አካተናል። በቅድሚያ አርዕስተ ዜና፤ ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የታየው ብርሃን በመላው ኢትዮጵያ መታየት አለበት ሲሉ ተናገሩ። የኢሬቻ ፎረም በቢሾፍቱ ከተማ ገልመ ሀርሰዴ ተካሂደዋል። የኢትዮጵያ ኤሌክትሪክ አገልግሎት 82 ትራንስፎርመሮች ላይ የኃይል ማሻሻያ ማድረጉን ገልጿል። ከውጭ ፕሬዚደንት፣ ቭላዲሚር ፑቲን ሩሲያ ኔቶን ለማጥቃት አቅዳለች የሚለውን ስጋት የማይረባ ነው ሲሉ አጣጥለዋል። የተከበራችሁ ተመልካዮቻችን ከምሽቱ ዜናዎቻችን ጋር አብራችሁ እንድትቆዩ መጋብዘው አሳላፊው ሶፎንያ አስዋሲዩ ነኝ። መልካም ቆይታ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የታየው ብርሃን በመላው ኢትዮጵያ መታየት አለበት ሲሉ ተናግረዋል። የሶማሌ ክልል ፕሬዚደንት ሙስጠፌ መሐመድ በሶማሌ ክልል የተጀመሩ ግዙፍ ፕሮጀክቶች የኢትዮጵያ ታሪካዊ ስኬቶች ማሳያ ናቸው ብለዋል። ቴዎድሮስ ፍቅሩ በዝርዝር ይነግራቸዋል። በ2017 ዓ ምት መገባደጃ ላይ የተመረቀው የታላቁ የኢትዮጵያ ሕዳሴ ግድብ የምድረቃ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር የኒኩሌር ግንባታን ጨምሮ ትልቅ የተባሉ ፕሮጀክቶችን በቀጣይ እንደሚጀምሩ መግለጻቸው ይታወሳል። የዚህ ተቀጥያ የሆነው በሶማሌ ክልል ካሉ በአመት መቶ አስራ አንድ ሚሊዮን ሊትር የሚያመርት የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በጠቅላይ ሚኒስትሩ ተመርቋል። ከዚህ በተጨማሪም የዩሪያ አፈር ማዳበሪያ ማምረቻ ግንባታን አስጀምረዋል። እንዲሁም በአመት አንድ ነጥብ ሰላሳ ሶስት ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙር ፕሮጀክት ግንባታንም አስጀምረዋል። ጠቅላይ ሚኒስትሩ በዚህ ወቅት ባደረጉት ንግግር በሶማሌ ክልል የታየ ብርሃን በመላው ኢትዮጵያ እስኪረጋገጥ መትጋትና መስራት አለብን ብለዋል። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መትጋት መትጋት መስራት እና መጨረስ ብቻ ነው። እኛ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 እስከ 30 ቢሊዮን ዳላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ ይመሰላቸዋል። የ30ውም ቢሊዮን ዳላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ከአለምንም ጥርጥር በሚቀጥሉት አምስት እና ስድስት ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። የሱማሌ ክልላዊ መንግስት ፕሬዝዳንት ሙስጠፌ መሐመድ የነዳጅ ማጣሪያና የመሰረተ ድንጋይ የተቀመጠለት የዩሪያ አፈር ማዳበሪያ ፋብሪካዎች የኢትዮጵያ ታሪካዊ ስኬቶች መሆናቸውን ገልጸዋል። ትልቅ ክብር ይሰማናል። ሁለት ትላልቅ ሜጋ ፕሮጀክቶች፣ በመጀመሪያ አንደኛው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምርቃት፣ ሁለተኛው ዙር የዩሪያ አፈር ማዳበሪያ ፋብሪካ በጎዴ የተቀመጠው የመሰረተ ድንጋይ ነው። በእርግጥም ይህ የክልሉን ህዝብ የሚጠቅምና እንደ ሀገር የምግብ ዋስትናን ለማረጋገጥ የሚረዳ ነው። ኢን ዘ ሪጂዮን አንድ ዘ ካንትሪ አዝ አ ሆል ፍሩ ዚስ ኢንቨስትመንት ዘ ፌዴራል ገቨርንመንት ሀዝ ሾውን። እንዲሁም የሶማሌ ክልል እምቅ ሀብት ያለው በመሆኑ ኢንቨስተሮች ወደ ክልሉ በመምጣት እድሎችን እንዲመለከቱም ጥሪ አቅርበዋል። ቢውልዲንግ አን ኦይል ሪፋይነሪ አንድ አ ፈርትራይዘር ፕላንት ኢን ጎዴ ኢዝ አ ሂስቶሪካል አቺቭመንት ኦን ሶ ሜኒ ሌቭልስ ፈርስት በጎዴ የተገነባው የነዳጅ ማጣሪያና የመሰረተ ድንጋይ የተቀመጠለት የዩሪያ አፈር ማዳበሪያ ፋብሪካዎች የኢትዮጵያ ታሪካዊ ስኬቶች በተለይም ይህ የተለያዩ ነገሮችን ያመላክታል። የሶማሌ ክልል ለገቢያና ንግዳ መቺ እንዳጠቃላይ ኢትዮጵያ ለኢንቨስትመንት ምቹ መሆኗንም ያሳያል። የፕሮጀክቶቹ መገንባት ከኢትዮጵያም ባለፈ ለሌሎች የአፍሪካ ሀገራት በራስ ሀብትና ጉልበት የመፈጸም አቅምና የማደግ ተስፋን የሚያመላክቱ ይሆናል ተብሏል። የኢሬቻ ፎረም በቢሾፍቱ ከተማ ገልመ ሀርሰዴ ተካሂደዋል። በፎረም ላይ የኦሮሚያ ክልል ርዕሰ መስተዳድሩ ሽመልስ አብዲሳ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪው ተስፋዬ በልጅጌን ጨምሮ ከፍተኛ የሥራ ኃላፊዎች ተገኝተዋል። ኢሬቻ ሰላምና ምስጋና፣ እርቅና ይቅርታ፣ አብሮነትና ወንድማማችነት የሚንጸባረቅበት በዓል መሆኑን አሻም እያነጋገረቻቸው የቢሾፍቱ ከተማ ነዋሪዎች ተናግረዋል። ባልደረባችን መሐመድ ንጉስ አብዱ ከቢሾፍቱ ዘገባው ልኮልናል እንደሚከተለው

ሰባተኛው የኢሬቻ ፎረም በቢሾፍቱ ከተማ ሆረ ሃርሴዴ አዳራሽ ኢሬቻ ለአገር ማንሰራራት በሚል መሪ ሀሳብ ተካሂዷል። በፎረሙ ላይ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ ብልጅጌ፣ የጨፌ ኦሮሚያ አፈ ጉባኤ ሰዓድ አብዱራህማን፣ ሚኒስትሮች፣ የፌዴራል ና የክልሉ ከፍተኛ የስራ ኃላፊዎች፣ አባ ገዳዎች፣ ሀደ ስንቄዎች ና ጥር የተደረገላቸው እንግዶች ተገኝተዋል። ፕሬዚዳንት ሽመልስ አብዲሳ በመድረኩ ባስተላለፉት የእንኳን ያደረሳችሁ መልእክት በክልሉ ሁለንትናዊ ብልጽግናን ለማረጋገጥ በሁሉም ዘርፎች ውጤታማ ስራዎች እየተከናወኑ ይገኛሉ ብለዋል። በአሁኑ ወቅት እየተከናወኑ የሚገኙ ወሳኝ ሀገራዊ ልማት ስራዎች ለመጪው ጊዜ መሰረት የሚጥሉ መሆናቸውን ተናግረዋል። የባህል ሴቶችን በማጉላት ለቱሪዝም ዘርፉ ከፍታ እየተሰራ እንደሚገኝ ተናግረው እሬቻ ሰላም፣ ምስጋናና አብሮነት የሚጸናበት በዓል ነው ብለዋል። ይህ በእንዲህ እንዳለም እሬቻ ሰላምና ምስጋና፣ እርቅና ይቅርታ፣ አብሮነትና ወንድማማችነትን የሚንጸባረቅበት በዓል መሆኑን አሻም ያነጋገረቻቸው የቢሾፍቱ ከተማ ነዋሪዎች ተናግረዋል። እሬቻ ለሰላም የሚሰጠው ኦሮሞ ሕዝብ የተጣላውን የሚያስታርቅበት ወደዚህ ወደ ሆራ አርሰዲ ወደ ቱሉ እሬቻ ቱሉ ሰዎች ሳይታረቁ እርቅ ሳይፈጥሩ የተጣሉ እናቶችም አባቶችም የተጣሉትን ሳያስታርቁ አባ ገዳዎች ጎረቤት ታርቆ ነው፣ ሰላምን ፈጥሮ ነው ወደ ፈጣሪው ለማምለክ ወደ እዚህ የሚመጣ። ወደ ቱሉ ሬቻና ወደ መልካሬቻ የሚወጣው ትልቅ ደምታ አለው እንደ ሀገርም እንደ ኦሮሚያም እንደ ቢሾፍቱ ከተማም ትልቅ እድምታ አለው። ፀሐይ ስቶታው የተባሉ የቢሾፍቱ ከተማ ነዋሪ ደግሞ የእሬቻ በዓል የኦሮሞ በዓል ብቻ ሳይሆን ሁሉም ኢትዮጵያውያን የሚያከብሩት የሰላም የፍቅር በዓል ነው ሲሉ አስተያየታቸውን ሰጥተዋል። እሬቻ እንግዲህ እንደሚታወቀው የሰላም የፍቅር ያው አንተም እንዳልከው የእሴት እንትን ነውና ባህል ነውና እሬቻ ማለት ያው የኦሮሞ ብቻ አይደለም። የተለያዩ ብሔር ብሔረሰቦች የሚመጡበት የተለያየ ሃይማኖት እምነት ተከታዮች የሚመጡበት ባህሉን የሚያከብሩበት እና በደስታና በፍቅር አክብረው የሚሄዱበት ባህል ነው። እሬቻ ማለት ፍቅር ነው። እሬቻ ማለት ሰላም ነው እና የኦሮሞ ባህል ብቻም አይደለም። የተለያዩ ብሔረሰቦች የሚያከብሩት በዓል ነው ብዬ ነው የማስበው ማለት ነው። ሴቶች ለሰላም መስፈን ከፍተኛ ድርሻ እንዳላቸው የሚናገሩት አስተያየት ሰጭዋ ለዚህም እሬቻ አንድ ማሳያ መሆኑን ይገልጻሉ። የሕዳሴ ግድብ ተገባዶ ይህንን የእሬቻ በዓል መከበሩም ደስታው እጥፍ ድርብ እንዳደረገው ተናግረዋል። እሬቻ ያው እንግዲህ እንደሚታወቀው ያው እኛ ሴቶች ትልቅ ድርሻ አለን በሬቻ ላይ ማለት ነው። ምክንያቱም ሰላም ከሌለ እሬቻ የለም። ምክንያቱም እኛ ሴቶች ደግሞ ለሰላም ከፍተኛ ዋጋ እየከፈልን ነው ማለት ነው። ልጆቻችን በመምከር ጎረቤቶቻችንን በመምከር የተለያየ ስራ በመስራት ሰዎችን እንደዚሁ የኢሬቻን በዓል ጥሩ እንደሆነ መልካም እንደሆነ የፍቅር በዓል እንደሆነ ሰዎች የተለያየ አመለካከት እንኳን ቢኖራቸው ያንን ነገር እንኳን መልካም እንደሆነ ጥሩ እንደሆነ የፍቅር በዓል እንደሆነ የሰላም እንደሆነ እየነገርናቸው አለን ማለት ነው። እኛ እናቶች ማለት ነው፣ በዚህ በሰላም ዙሪያ ትልቅ ስራ እየሰራን ነው። ምክንያቱም ሰላም ከቤት ይጀምራል አይደል? የሚባለው ከልጆቻችን ነው የሚጀምረው ሰላም እና ይህን ሰላም ደግሞ ከኛ እኛ ለልጆቻችን እየተናገርን ሰላም እንዲሆኑ እያደረግን ። ጸብ የሚጀምረው አንዳንዴ ከቤት ነው እኮ ከውጭ አይደለም። ከውጭ አንጠብቅም። ከቤት የተጀመረው ነው ውጭ የሚሄደው። እና ያው በፍቅርና በሰላም ልጆቻችንን እየመከርን እሬቻን በሰላም አክብረው በሰላም ከሌላ እንግድ ከሌላ ሀገር የሚመጡ እንግዶችም በሰላም እሬቻን አክብረው በሰላም አክብረው ወደ ቤታቸው እንዲገቡ ያው ብዙ ስራ ሰርተናል እኛ እንደ ቢሾፍቱ ማለት ነው። እና ያው ደግሞ በጣም ደስ የሚለው ነገር ዘንድሮ ደግሞ ልዩ የሚያደርገው አባይ ግድባችን ተገድቦ አልቋል። ሁለት ደስታ ነው። አንድ መጀመሪያው አባይ ተገደበልን፣ ከዛ ቀጥሎ እሬቻ በዓሉ ደረሰልን። ሁለት ደስታ ነው ያለን ብዬ ነው ማስበውና ጠቅላይ ሚኒስቴራችንም በዚህ አብዝቶ እየሰራ ስለሆነ እሱን ደግሞ በዚህ አጋጣሚ ማመስገን እፈልጋለሁ። የዘንድሮ የእሬቻ በዓል ነገ መስከረም 24 ቀን 2018 እንዲሁም መስከረም 25 ቀን 2018 በቢሾፍቱ ሆሮ ሀርሰዴ ሬቻ ለአገር ማንሰራራት በሚል መሪ ሀሳብ ይከበራል። ኢሬቻ ህዝቦችን በሰላም በፍቅርና በአብሮነት የሚያስተሳስር የህብረ ብሔራዊነት መገለጫ ነው ተባለ። ክረምት አልፎ ደብራን በሚወጣበት የጸደይ ወቅት የሚከበረው የኢሬቻ በዓል እርቅ የሚፈጸምበት የሰላም፣ የፍቅር፣ የአንድነት በዓል ነው ሲሉ የአፍሪካን ሆልዲንግ ስራ አስኪያጅ ደረጀ ማሙዬ ተናግረዋል። አንዱ ከገዳዩ ስርዓት ውስጥ አንዱ ስርዓት ስለሆነ እሬቻ የማመስገን የአንድነት የፍቅር የመተባበር፣ የተጣላው እንኳ ታርቆ ወደዚህ የሚመጣበት እንጂ በቂም በቁርሾ የሚመጣበት ያልሆነ ስርዓት ነው። በዩኔስኮ የተመዘገበው የኦሮሞ ገዳ ስርዓት አካል የሆነው የእሬቻ በዓል የሀገራችንን መልከ ብዝህነት ጥልቅ ውበት ለመላው ዓለም ካሳዩና ካስተዋወቁ በዓላት መካከል አንዱ መሆኑንም ገልጸዋል። እሬቻ እሬቻ ብቻ አይደለም የፍልስፍናችን መሰረት ገዳ ስርዓት የሆነው አንዱ የሆነው ዋነኛ ነገር ስለሆነ ይህንን ነው የምናከብረው ማለት ነው። የህዳሴ ግድባችን መገደቡ መቃጨቱ ነው። አንድ ስንሆን የማይቻል የሚመስል ለዘመናት የተከለከልነው መብታችን የሆነውን በአንድነት በቁጭት ተነሳስተን የአንድነት ተምሳሌት የሆነው ዓለምን ያስደምመው በራሳችን ከራሳችን የተሰራ ህዳሴ ግድባችን ነው። በባሉ በአንድ ቀን በሚሊዮን የሚቆጠር ህዝብ በአንድ ቦታ ላይ በመሰብሰብ የሚታደምበት የፍቅርና የሰላም መድረክ ነው ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት ሰማንያ ሁለት ትራንስፎርመሮች ላይ የኃይል ማሻሻያ ማድረጉን አስታውቋል። አገልግሎቱ የኃይል መቆራረጥን ለመቀነስና የኃይል አስተላላፊ መስመሮችን ለማሻሻል ሲያከናውን የቆየው ሁለተኛ ዙር የመቶ ቀን እቅድ ትግበራ መጠናቀቁን ለአሻም በላከላት መግለጫ አስታውቋል። አዲስ እንግዳ ሰው ነች በዝርዝር የምትነግራችሁ። የኢትዮጵያ ኤሌክትሪክ አገልግሎት ለአሻም በላከላት መግለጫ በሀገር አቀፍ ደረጃ የኃይል መቆራረጥን ለመቀነስ ብሎም አስተማማኝ ለማድረግ ሲባል ያረጁ የኃይል አስተላላፊ መስመሮች ላይ ማሻሻያ ለማድረግ ሲከናወን የቆየው ሁለተኛው ዙር የመቶ ቀን እቅድ ትግበራ ተጠናቋል ብሏል። መግለጫውን አስመልክቶ ለአሻም ማብራሪያ የሰጧት የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር እንደገለጹት ተቋሙ ተደጋጋሚ ያስተዋላቸው የኃይል መቆራረጥ ችግሮች መኖራቸውን በማንሳት ይህንንም ችግር ለመቅረፍ ተቋሙ በምዕራፍ እየሰራ መሆኑን አንስተዋል። አያይዘውም ተቋሙ ችግሩን ለመፍታት ቅድሚያ ሰጥቶ እየሰራባቸው የሚገኙ ስራዎችን አንስተዋል። ይህንን አስተማማኝ የኤሌክትሪክ አገልግሎት ደግሞ ለማዳረስ ሚነት ያረጁ የሀይል አስተላላፊ መስመሮች ላይ ማሻሻያ መደረግ እንዳለባቸው እናውቃለን። እሱን ደግሞ በዕቅድ ነው መስራት ያለብን ብለን የመጀመሪያ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እያለን ነው እያስተካከልን ያለ ነው ይኛው ሁለተኛው ዙር የመቶ ቀን እቅድ ውስጥ የተሳ የሰራ ናቸውን ነው የደው ላይ ያስቀመጥ ነው። ተቋሙ ከዚህ ቀደም በመጀመሪያ ዙር የመቶ ቀን እቅድ የተለያዩ ማሻሻያዎችን ማድረጉን አስታውሰው በሁለተኛው ዙር ተደርገዋል ያሏቸውን የማሻሻያ ስራዎችም ዘርዝረዋል። መጀመሪያው ዙር የመቶ ቀን እቅድ ነበረን። እዛ ላይ ተግባራዊ ያደረግናቸው ስራዎች አሉ። ከዛ ውስጥ የትኛው የተሻለ ተሞክሮ ይሆናል የትኛው ደግሞ ካከል አለበት ያለውን ለይተን ውጤት ያመጡትን ገምግመን ሁለተኛው ዙር ላይ ነው ያመጣናቸው። በዚህም ሐምሌ አንድ ቀን ሁለት ሺ አስራ ሰባት ጀምሮ ሀገር አቀፍ ደረጃ በተደጋጋሚ የሀይል መቆራረጥ የሚስተዋልባቸውን አካባቢዎች ጥናት ለይተን የተለዩትን ቦታዎች የሀይል መቆራረጥ መቀነስ የሚያስችሉ ስራዎችን ነበረ የሰራ ነው። በቀዳሚነት አዲስ አበባ ከአስራ አራት ነጥብ ሰባት ኪሎ ሜትር እና ክልሎች ደግሞ ሀምሳ አራት ነጥብ ሰባ አምስት ኪሎ ሜትር ላይ የቅድመ መከላከል ጥገና ስራዎችን ነው ለመስራት የቻል ነው። ሰማንያ ሁለት ትራንስፎርመሮች ላይ ደግሞ የአቅም ማሻሻያ ያስፈልጋቸዋል ያልናቸውን ሸሽለናል። አኗር አክለውም በ ሰላሳ አራት ትራንስፎርመሮች ላይ የአቅም ማሳደግ ስራ በ አርባ ስምንት ትራንስፎርመሮች ላይ ደግሞ አዲስ ትራንስፎርመር በአጋዥ የማስቀመጥ ስራ ተሰርቷል ሲሉ ሌሎች ተከናውኗል ያሏቸውን የማሻሻያ ስራዎች ጠቅሰዋል። ማዲ ደግሞ በአዲስ አበባ ውስጥ ሁለት መቶ ዘጠና አራት ያረጁ የእንጨት ምሰሶችን ነው በአዲስ የእንጨት በተቻለን መጠን ይህን ማሻሻል አለብን። ያረጁ ከሆኑ መቀየር አለባቸው። በተመሳሳይ ከአዲስ አበባ ከተማ ውጭ ደግሞ ያሉ ሀያ ስምንት ሪጅኖች በቁጥር ኦልሞስት አንድ ሺህ ዘጠና አምስት የሚውሉትን የእንጨት ምሰሶዎች ቀይረናል። ይህ ስራ በተከታታይ በሌሎች ምዕራፎች ይቀጥላል ሲሉ በቀጣይነትም ጥራት ያለው አገልግሎትን ለመስጠት በቴክኖሎጂ የታገዘ ስራን እየሰራ ነው ብለዋል። አክለውም በቀጣይ ምዕራፍ ለመስራት ከታቀዱ ስራዎች መካከል በሀገር አቀፍ ደረጃ ከአስራ ስድስት ሺ ዘጠኝ መቶ በላይ ያረጁ እንጨቶችን መቀየር በሁለት መቶ ቦታዎች ላይ ደግሞ ያረጁና እየረገቡ የኤሌክትሪክ መስመሮችን የመወጠርና የማስተካከል ስራ ለመስራት መታቀዱን ተናግረዋል። እነዚህ በምዕራፍ የሚያከናውናቸው ስራዎች በአገልግሎቱ ላይ ያለውን ችግር በመቅረፍ ማህበረሰቡ ጥራት ያለውና ያልተቋረጠ አገልግሎት እንዲያገኝ በማስቻል በሁሉም ዘርፍ ምርታማ እንዲሆን ያደርጋል ሲሉ ኃላፊው ጨምረው ተናግረዋል። ለዕለቱ የያዝናቸውን ዜናዎች ከማብቃታችን በፊት አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የታየው ብርሃን በመላው ኢትዮጵያ መታየት አለበት ሲሉ ተናገሩ። የኢሬቻ ፎረም በቢሾፍቱ ከተማ ገልመ ሀርሰዴ ተካሂዷል። የኢትዮጵያ ኤሌክትሪክ አገልግሎት 82 ትራንስፎርመሮች ላይ የኃይል ማሻሻያ ማድረጉን ገልጿል። ከውጭ ፕሬዝደንት ቭላዲሚር ፑቲን ሩሲያ ኔቶን ለማጥቃት አቀዳለች የሚለውን ስጋት የማይረባ ነው ሲሉ አጣጥለዋል። የተከበራችሁ ተመልካዮቻችን የዛሬው መስከረም 23 2018 ዓ.ም የአሻም የምሽት ዘገባዎች እስካሁን ለእናንተ ያሻገር ናቸውን ይመስሉ ነበረ። በያላችሁበት ለሰጣችሁን ጊዜ በጣም አድርገ እናመሰግናለን። አሻም ለሁላችን። አሳላፊው ሶፎንያ ሲሆን ተሰናበትኩ።